ሽሽ ሁለተኛ አጣጋው እንዳላሽ። እሺ እሺ እሺ፣ አልደርስም። ቆይ ግን ምን አጥፍቼ እንደዚህ የምትቀጣው? ጥፋትሽንማ በደንብ አድርገሽ ታውቂያለሽ። ግን አባባ ከሞቱ በኋላ ፍቅር ቀንሰሻል። በፊት ስለ ትዳር ታውሪ ነበር፣ አሁን ግን ትዝ ብሎሽ አያውቅም። አንተ ረስተው ነው እንዴ? ወንድ ልጅ እኮ ነው ሴት ልጅ ለትዳር የሚጠይቀው። ስለዚህ ነው የጠይቀሽው? አዎ ማለት ነው። ልታገበኝ ትፈልጋለህ? አዎ ግን ትንሽ መስራት አለብኝ። እሺ ሁሉንም የሚያሹን ነገር ሰምቼሻል። አልገባኝም ብቻ ለምን ዴቭና ደይን ማሚ ደገፈቻቸው ብለሻል። ለማ እንደዚህ የምታደርጊው አያገባሽ። አሁን ዞር በይልኝ። ዴቭን እኔ እንደማፈቅረው እያወቅሽ እንዴት በሁለቱ ደስተኛ ናቸው። ተከቢ ቆንጆ፣ እንኳን አይ ቤኪ። እሺ ምንድን ነው ነገር? ምንም ነገር ቢፈጠር መቼም አልተወሽም፣ ሁሌም ከጎንሽ ነኝ። እሺ እናሳቢ፣ የኔ ተንከባካቢ የሆነች ቤኪ፣ በጣም ነው ማመሰግን። አይታለው፣ አደይን እኔ ነኝ ፍቅር። እንደውም ፍቅር ተሳስታለች። አደይ እኔን ከወንድምነት በዘለለ አስባኝ አታውቅም። አልገባኝም። አደይን እዚህ ቤት ካየኋት ጀምሮ ነበር ያፈቅርኳት። አበበ፣ እየሄድን ነው ያለው ከአይኔ ጠፋኩ። አረ አላየሁትም። ወዴት ገባ? ለብቻ ቁጭ የሚለው ነገር አለ ወላም። እስቲ ተመልከቺኝ፣ ቅምጥል ምንድነው አሁን። እስቲ እዚህ ጋር የቀላ ነገር ይታይሻል። ድሮም ጥቁር ነኝ፣ አሁንም ጥቁር ነኝ። ምንም የቀላ ብሎ ነገር የለም። ባሁን ከት ይየመጣሽ ታስታውቃለሁ። እንዴ ፎን ተቀለለ። እንዴ ማለት ታማ ካላሊ ነው አራባክ ስለምን ፍቅር ነው የምታሉ? ሁሉም በቃ እንዳን ሄደለው ነው ይመስል። ደህና አይደለች። ምን ነው ምን ሆነች? ታማለች እንዴ ማለት። ምን ነው ታማ ነው እንጃ። እኔ አላወቅኩም። ሳታውቅ ማለት አልገባኝም። ምን ላድርግ ምትል ጫሽ አንቺ እኮ ልዩ ነሽ። ማንም ትዳር የሚፈልግ ሰው ሊቀበልሽ የሚችል አይነት ልጅ ነሽ። ደግሞ ለአንቺ ያለኝን ቦታ ታውቂያለሽ። ከማንም ጋር እንደማለወዳደረሽም ታውቂያለሽ። ዛሬ ላይ ለሚሆኑ ነገር ሁሉ ሰፊ አስተዋጽኦ ያደረግሽ አንቺ ነሽ። ላይ ልይ ሰላም፣ ጤና ይስጥልኝ። ክብራንና ክብራን የቻናል ቤተሰቦች፣ ባለም ዳርቻ ያላችሁ ወገኖች በሞላ ሰላማችሁ ይብዛለኝ። ሰራተኛው አደይ ዛሬ ደግሞ ምን ተፈጠረ የሚለውን አብረን እናያለን ማለት ነው። የዛሬው ክፍል ደግሞ ደስ የሚል ነው ማለት ነው ፍቅርን። ሰራተኛዋ አደይ ድራማ ዛሬ ላይ በጣም ደስ የሚልና የሚያዝናና እንዲሁም የሚያስተምር ነው። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩኝ ወገኖቼ፣ ዛሬ ዴቭና አደይ ፍቅራቸውን ይፋ ወጥቷል ማለት ነው እኖም ባለፈው ሳምንት ላይ የፍቅር እናት ፍቅር ለእናቷ ዴቭን እንዳፈቀረችው እና ከዚህ ቤት የሚወጣችበት ምክንያት አደይ ዴቭን እያስጨነቀችው ነው በማለት ስትነግራት ነበረ ያለቀው። ታዲያ ዴቭን ከመጣ በኋላ የፍቅር እናት ጠይቀው ነበረ ደስ በሚል ሁኔታ። ታዲያ ፍቅራቸውንም ስት በልንገሬ ብላ ስታፋጥጠው እሱም እውነቱን ተናግሯል። ሩታም ግን ላዴ እና ለዴቭ እንግዲህ ቆማ በደስታ እየገለጸችላቸው ነበረ። የፍቅርናትም ወይዘሮ ታለም በጣም በደስታና በልልታ ነው የተቀበለችው። ዴቭ እንዴት ያችን የመሰለች ቆንጆ ዛሬ እሺ ብላ ፍቅርህን ልትቀበል ቻለች? በማለት በደስታ ተቀብለዋል። ታዲያ የፈጣሪ ስጦታዬ ናት በጣም ደክሜበታለሁ፣ እያለ እሷን ለማግኘት ያላደረኩት ጥረት የለም በማለት ለ ወይዘሮ ታለም ነግሯት። ታዲያ ደብም ወደ አዴይ አምርቶ ቀይ አበባ ይዞ ስጦታ ሊሰጣት በር ላይ እየጠበቀት ነበርና አውሬም ደግሞ የኔዋ እንዳትቀና በማለት ቀይ አበባ ይዞ እጁን ዘርግቶ ሰጥቷታል። ታዲያ ሌሌ ምን በማስመልከት ነው በማለት ታዲያ ነገሩ እንዳልገባት ነገር ሆና ነገሮቹን ለማጣራት ምን በመተመለከተ ነው ለኔስ ቀይ አበባ የተሰጠኝ በማለት እንጠይቀው አውሬ እንደው እንዳልገባው አትሁኝ ወንድ ልጅ ለሴት ልጅ አበባ የሚሰጠው ምንም በማስመልከት ነው በማለት መልሱላት። ጥያቄ በጥያቄ ላይ ሲነግራት ሲጠይቃትም ሲመልስላትም ታዲያ ከዴቭ ላይ ወስደህ እንጂ ለእኔ አስበህ ድል የሚያመጣኸው በማለት ሊሊም አሁን ገና ገባኝ ስትለውም ባቡሬ ግን የኔ እንዳትቀና በማለት ነበረ ከዴቭ ላይ አንድ አበባ ይወሰድ። ፍቅርም ታዲያ የዴብን እና ያዴይን የፍቅር ይፋ መውጣት ስሰማና እንደሚጋቡም ስታውቅ በጣም በንዴት አዴ ለዴፋ አትገባውም በማለት ድሮንም ዝቅ እያደረገቻት እና ሰራተኛ ስለሆነች ለቤተሰባችን አትመጥንም ለሱ ቤተሰብ በማለት ዝቅዝቅ እያደረገቻት ነው። አሁንም ቢሆን ለማወረድ ሙከራ አድርጋለች። ታዲያ ዴፍን በንዴት ካአሁን በኋላ እሷን መናገር ከፈለግሽ ጸብሽ ከኔ ነው በማለት አንቃርጎ ይዟት ነበረ። የፍቅር ምናል ወይዘሮ ታለም ታዲያ በጥፊ መታታለች። ክብር ያላትና ቆንጆ ልጅ መልከ መልካም ልጅ ናት። ምን ወቶላት? እሷንማ ያገባ የታደለ ነው በማለት ግን ደግሞ በደፍ የጋብቻ ጥያቄው በጣም በት እንደተደሰተችና በስራ የማታፍር እና ራሷን ለማሻሻል ራሷን ለመለወጥ አንገቷን ደፍታ የምሰራ በጣም ምርጥ ልጅ ናት በማለትም ነው የገለጸች። ቤተሰቦቿን እየረዳች ጀግና ልጅ ናት በማለትም እልል ብላ ደስታዋን ገልጸዋለች። ታዲያ ዴቪንም እስካሁን እንዴት አልነገራችሁኝም በማለት ጠይቃቸዋለች። ታዲያ እትዬ አንቺን ስለምትወድሽና ስለምታከብርሽ ነው እስካሁን ድረስ ደግሞ አንቺን አክብረን ያልነገርንሽ በማለት ዴቪ። ታዲያ አሁንም ቢሆን ቀድም ልነግርሽ ስመጣ ነው ቀድመሽ የሰማሽው በማለትም ዴቪ ነግሯት ሩታም እንግዲህ ካዴ እና ከዴፍ ጋር ደስታዋን ገልጻለች። ሩታ በፊትም ቢሆን ወደ አዴ ና ዴቭ፣ እንግዲህ ምንም ማድረግ አይቻልም፣ ግን ደግሞ አዴን በጣም ይወዳታል። ስለዚህ እሱ አዴን ካፈቀረኛ ደግሞ መቀበል አለብን በማለት ነበር። አስተዋይ ና መልከ መልካም ልጅ የሆነች ናት። ተንኮላ ያልቅብሽ ቤዛ አሁንም ቢሆን ተንኮሏን እየሴሯዋን እያ እየ አመጣች ነው። ወደ ሊሊም ጋር ሄዳ አደይንና ሊሊን በመሳደብ ታዲያ በኤላ ቤት ተቀምጣችሁ እናንተ አታፉም? በማለትም እየተናገረች ነበር። ባቡሬን ግን ደርሶ ከቤት ጎትቶ አስወጥቷት፣ እሱም ደግሞ ቅምጥልን አባትሽ ከሞተ በኋላ ስለ ጋብቻ ማውራትን ማውራትን ቀንሰሻል እያላት ነበር። ከመንገድ ላይ ሆነው እየተራመዱ የሄዱ ነበር እና ወደ ቤት ታዲያ ወንድ ልጅ እኮ ነው ቀድሞ ለጋብቻ የሚጠይቀው ብላ እሷም ትመልስለታል። ታዲያ ጊንጉም ሊያገባት እንደፈለገ ግን ደግሞ ጊዜ ወስዶ መጀመሪያም ራሱ መለወጥና ማሸነፍ ከዛም ገንዘብ ይዞ እንደሚጋቡ እየነገራት ነበር። ታዲያ ወደ ቤቷን ብቻዋን እየሄደች ሳለ የቤዛ ወንድም ተንኮለኛው መጥቶ እንግዲህ ከኋላ አንቋታል፣ አፍኖም ወስዷታል። ግን ነገር ግን ቤዛ በዚህም በዛም ስትንጦለጦል ይዟታልና ያውጣጧትና ቅምጥል ምንም እንደማትሆን ተስፋ እናደርጋል። ምንም አደጋ እንደማይደርስባት እንደሚደርሱላትም ወይም ራሷ በካልቾ መታ እንደምትጥለው በዚህ መተማመን ነው። ኃይለኛና ጠንካራ ልጅ ናት ቅምጥል። እንግዲህ ከኋላ ግን መቶ ንቅ አድርጎ አፍኗታል ማለት ነው። በአንድ በኩል ደግሞ ፍቅር ያዴነ የደፍን ሊጋቡ መሆናቸውን ስትሰማ ከቤት ለመውጣት ሻንጣዋን እያዘጋጀች ነበር። ቀደብ ታም ወደ እዛው ወደ ክፍሏ ገብታ የልትሄጅ ነው በማለት ጠይቃታለች። እኔ ዴቭን እንደማፈቅረው እየተደሰሽ፣ አንቺ ከነሱ ጋር ቆምሽ ስትላትም፣ አስመሳይነሽ እኔን የምትወጅ ይመስለች ደግሞ በማለት ስትናገራትም፣ ብቻ ማሚ ስለተቀበለች እንዳይሆን በማለት ምሩታ ተናገ ስደባችሁ ተምሳለ ከዚህ ቤት ከወጣሽ የምትመለሽበት አጋጣሚ አይኖርም። አርፈሽ ተቀመጭ። ማሚ እናትሽ ብቻ ሳትሆን ጓደኛሽም ናት። ስለዚህ ካሁን በኋላ ወጥተሽ ወደዚህ ቤትም ላትመለስ ትችያለሽ በማለት ስትመክራት ነበረ። ታዲያ እንዳዘንሽለትም እንዳዘንሽልኝም አታስመስ በማለት ፍቅርም ትሳደባል። አሸናፊ በአንድ በኩል ሩታን ልታግዥኝ ቃል ገብተሽልኝ ነበረ ግን ደግሞ በፍቅር ዙሪያ ምላድርግ በማለት ደብዳቤ ልጻፍስ ወይስ ምን ላድርግ ብሎ ለሩታ ሲያማክራትም አበባ ስጣት ትለዋለች። አበባ ብሰጣትም እሷ አይገባት። ታዲያ ሮማንንም ቪዲዮ እንድሰራ ስለጠየቀቻት ቪዲዮ እየቀረጸቻቸው ነበረ። ታዲያ አሹና ሩታም የፍቅር ዜማ እያዘሙላት ነበረ። እንደ ሮሚ ቢገባትም እንዳልገባት አስመስላ ስራ አለብኝ፣ እናንተ ተጫወቱ በማለት ነው። ታዲያ አሹም በጣም ይናደዳል። በምን ቃል ልግለጽላት፣ እንዴት ሳርጌ ልንገራት በማለት በጭንቀት ላይ ነው። ብሎም እንደሚገልጽላት አፍቀ ዴብም እንግዲህ ቀይ አበባ ይዞ ሰብራይዝ አድርጓታል። አደይም እሷን በጣም ተደስታለይ። ታዲያ ወደ ቤተሰቧም፣ ሄዶ ገጠር ሄዶ ቤተሰቦቿን ማሳምን እንዳለበት እየነገራት ነበረ ታዲያ ደግሞም ብቻህን አትሄድም፣ እዛ የሆነ ነገር ሊያደርጉ ይችላሉ በማለት አብሬ እሄዳለሁ ብላ ነበር አደይ። ታዲያ ዳይመንድም ለራሱ ጉዳይ እንደሚሄድ ወደዛ እና እሱ እንደሚያግዘው አብሮ ተሱ ጋር እንደሚሄድ ነግሯት ታዲያ የአደይ አባት በጣም ኃይለኛ ስለሆኑ ሊቀበሉም ላይቀበሉም ይችላሉ እና ችግርም ሊፈጠር ይችላል በጣም አሳስቦታል። አደይም ብትሆን በጣም ተጨንቃለች። እናት እናት እንኳን ደስ ብሏት እንደምትቀበል ነገር ግን አባቷ ሊቀበል ላይችል ይችላል በማለት እየነገረችው ነበር። ታዲያ ዴቭ በቤተሰቦቹ በኋላ ከቤተሰቦቹ ጋር ምንም አይነት ችግር እንደማይኖርበት ዛሬ ላይ ቢያረጋግጥም ግን ደግሞ ወይዘሮ ታለም ስልክ እየደወለች ነበር ለእናቱ እየደጋገበችም እየደወለች ልትነግራት ብላ ስልክ ግን አላልተነሳላት ታዲያ ወይዘሮ ታለምም አደይን የመሰለ ሴት አግኝተህ በጣም እድለኛ ነህ በማለት እልልቷንም በደስታ ገልጸዋል። ፍቅር ግን በጣም እየተናደደች ነው። የእናቷ ደስተኛ እና እናቷ ስለተቀበለቻት በጣም እየበገነች እና እያረረች ነው ያለች። ታዲያ ወይዘሮ ታለምን አደይን በጣም ነበር የምትወዳት እና የምታፈቅራት ልጄን ብላ ነበር የምትጠራ። ዛሬ ላይ ልጄ ማለት የራሱ ምንም አልጸጸተኝም ማለት ነው በማለት በደስታ ገልጸዋል። ባቡሬም ቢሆን በአንድ አበባ ምክንያት ፍቅሩን እየገለጸላት ይገኛል። ነገር ግን ሌሌ እንዳልገባት ሆና እያስመሰለች ነው ያለችው። ግን ደግሞ ከሌላ ሰው ጋር እንኳን ሲቀርብ ውስጧ አልፈቀደላትም፣ ውስጣ ትናደዳለች። እሷም ብትሆን እያፈቀረችው ግን ደግሞ በደረሰባት በኤላ ምክንያት ሰውን ማመን ከባድ ነው በማለት ፍራቻ ውስጥ ትሆን እንጂ ያው ኤላንም ደግሞ በጣም ስለምትወደው እና ስት ስለምታፈቅረው አሁን ላይ እሱንም ብትረሳው አትችልም። ነገር ግን ባቡሬን እየወደደችው ነው እሱ ከጎኗ መሆኑ ዛሬ ላይ ስኬታማ ልሆን እችላለሁ በማለት ባቡሬን ታዲያ ይችን አበባ ደግሞ ሰጠህ ሰጣኝ ብለሽ ልብሽን ሌላ ነገር እንዳታሳስቢው በማለት ነገሩን ግልጽ አድርጎ ባይናገርም እሱ ግን በጣም ያፈቅራታል ታዲያ ዴቭና አደይም ግን በደስታ ካፌ ሄደው ቁጭ ብለው በጣም ተደስታና ነት ስኬት በጣም ደስተኛ ነኝ፣ አንተን በማግኘቴ በማለት አሁን ላይ ደስተኛ እንደሆነች እየገለጸችለት ነበረ። እሱም ቢሆን እድለኛ ነው፣ ያንኩሉ ስቃይ ወጥቶ ወርዶ አደይን በእጁ አድርጓል። ነገር ግን አደይን የሚመኛት ብዙ ሰው ነው። ግን ደግሞ ዴቭ አሁን ላይ የራሱ ለማድረግ ትንሽ ጊዜያት ነው የቀሩት ነገር ግን እስካሁን ድረስ ራሱ ለትዬ ያልነገርንሽ ስለምንወድሽ ስለማክስ እና ስለምናከብርሽ ስለፈራን ነው በማለት ሲነግራትም እሷም ደስተኛ ሆናለች። ማለት ነው የፍቅር እናት። በአሁኑ ሰዓት ግን ቅምጥል መታገቷ በጣም ያናድዳል። ነገር ግን ይህ ሁሉ የቤዛ ሴራ ነው። ምክንያቱም መንገድ ላይ ስታልፍ ኪንጎን ይዛ እያናገረችው ሳለም ቅምጥል እዛ ምን እያደረግሽ ነው? በማለት በንዴት በቡክስ መታ ማህመሬት ውስጥ አገላብጣት ነበረ። ታዲያ ምንስ እያደረገች ነው ስትለው አይ ምንም፣ ግን በጣም ነው የተናደሹ በማለት ኪንጎም መልሶላታል። ነገር ግን የእሷው የቤዛ ወንድም ነው ያገታትም። ቤዛ ደግሞ መያዝ አለባት። እሱም የመጨረሻቸው መሆን አለባቸው። እነዚህ አይነት ተንኮለኛ ሰዎች መያዝና ወደ ስሩብ መሆን በዛ እኮ ቤዛ በጣም ተንኮለኛ ናት እስካሁን ድረስ ተንኮሏና አላቆመችም ተወንድማ ጋ ሆና ያ ሰፈር እያመሰችው ነው ያለች ማለት ነገር ግን ባቡሬ ቢሆን አይለቀውም ግን ደግሞ አሁን ላይ ባቡሬ እውነት ቤዛ ከሆነች ያደረገችው ይሄን ነገር እንደማይለቀት ነው ሌላው ኪንጎ ቀርቶ ማለት ነው ሮሚ ደሞ እያፈቀረችው ነገር ግን ግልጽ ለማድረግ ራሷን እየደበቀች ነው እያለች እያስመሰለች ነው ያለችው። ቢገባትም ግን ከዚህ በፊትም ራሱ ስለ እሷ ሲያወራ ሰምታለች። ነገር ግን እንደሚያፈቅራ ስላወቀች አሁን ላይ በፈገግታ ብቻ እንዳልገባት ሆና እያለ ታዲያ ፍቅሩን ለመገለጽ የማያደርገው የማይወጣው የማያወርደው የለም። ነገር ግን በምን መንገድ እንደሚገልጽላት በጭንቀት ውስጥ ሆኖ ሳለ ከሩታ ጋር ሆኖ የፍቅር ዜማ እያዜሙላት ነበረ አሹ። እሷም ደግሞ ካሜራ ማን ሆና ካሜራውን ይዛ አከም እየሳቀች እነሱን እየተመለከተች ነበረ። ታዲያ ከዛ ውጭ አንድም መልስ ሳትመልስ ታይም ወደ እሷና ወደ አሹ እየተመለከተች የነገር ቅኔ ነው በማለት ወደ እሷም እያመለከተች ግልጽ ለማድረግ ብትሞክርም፣ ሮሚ ግን እንዳልገባት ሆና አስመስላ ባትም ሆነ ቦታ አልሰጠችውም። ወደ ስራ ማለብኝ ብላ ቦታ ሳሰጣቸው ነው ጥላ ሄደችው። ታዲያ በምን ነገር ልግለጽላት እያለ ያሹም እየተጨነቀ ነው ያለው። ዳይመንድ ደግሞ ሩታ ጋራ ፉንቃ ሳይገባ አይቀርም ማለት ነው፣ ሳያፈቅራትም አይቀርም። ነገር ግን እየተመላለሰ እየጠራትም እየወጡም ነው እየተዝናኑም ወደ ውጭ። ነገር ግን ሩማ ምናልባትም ሩማንን በአጋጣሚ ያታለው የሚል ሀሳብም ሊሆን ይችላል። ግን ደግሞ በሩታ በፍቅር ሳይወድቅ አይቀርም። እንግዲህ ዴቭ እና አደይም በፍቅራቸው ቅለጥ ብለዋል ማለት ነው። ደስ የሚል ፍቅር ነው። በዛሬ ውለታ አደይም እውነት ያሁሉ እንግልቷና ድካሟ በደስታ ተፍለቅልቃለች። ነገር ግን ቅምጥል የቤዛ ወንድም ስላገታት፣ እንግዲህ ወይ ዴቭ ወይም ኪንጎ ከሁለት አንዳቸውም እንደው መንገድ ላይ ሊደርሱላት ይችላሉ። ነገር ግን ቤዛ ባቀደችው ቅድም ሊሆን ይችላል። ያው አግታ ገንዘብ ልትጠይቅም ይሆናል። እሷ እየዞረች ተንኮሏን አሁንም አልተወችም፣ ዙሪያውን ማለት ነው። እንግዲህ ቪዲዮዎች ላይ አብቅቷል። ቅምጥልን አግተው ወስደዋታል። ደግሞም ራሷን በራሷም ልትአድን ትችላለች። ቅምጥል በጣም ጠንካራልች እና ሀይለኛም ስለሆነች የሆነ ዘዴ ማጣጣም ወይም ይደርሱላት ይሆናል። ለማንኛውም በኮሜንት እንዲሁም ላይክ ሰብስክራይብ በማረግ አዲስ ቤተሰቦችም ተቀላቀሉኝ እያልኩኝ የዛሬው ቪዲዮ ቅምጥልን ሲያግታት እና ሲወስዳት አይተነዋል። ያቁሙ ምሳ ላይ ነው። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። እንግዲህ የአደይና የዴቭ የቤተሰቦቻቸው ይቀበሏቸዋል ወይስ አይቀበሏቸውም የሚለውንም የዴቭስ እናት ለምን ስልክ አላነሳችም የፍቅርና ስደው ውልላት ፍቅር ተንኮለኛ ምንስ ስታረግ ይሆን፣ እነሱ ሲጋቡ እርድብን እያለች ከዚህ ቤት መውጣት አለብኝ እያለችም እየዛተች ነበረ። ነገር ግን ሩታ በመከረቻት ምክር ደግሞ ተመልሳ ቆጭታለች ማለት ነው። ቀጣዩን አብረን እናየዋለን። መልካም ቆይታ ይሁንላችሁ። ላይክ ሰብስክራይብ አትርሱ ማለት ነው። ባይ ባይ።